ብፁ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ና ብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ቅዱስ ፓትርያርኩ ና ብፁን አባቶች በተገኙበት በጠቅላይ ቤተ ክህነት ጽራ ተዋዶ አዳራሽ አቀባበል ተደርጎላቸዋል። በአቀባበል ምራግብሩ ላይም ሶስት ዓመት ቤተ ክርስቲያኒቷን በጠቅላይ ስራ አስኪያጅነት ና በቅዱስ ሲኖዶስ ቅዱስ ጸሐፊነት ሲያገለግሉ የነበሩት ብፁ አቡነ አብርሃም እና ብፁ አቡነ ጴጥሮስ ሽልማትም ተበርክቶላቸዋል። ቤተክርስቲያን በዚህ ዘመን በውስጥ ብቻ ሆነን ከምንሰራው በበለጠ ከውጭ ካሉትም ከተለያዩ አካላት ጋር ከመንግስትም ጭምር በአስተዋይነትና በጥበብ በመቅረብ ቤተክርስቲያኒቷ ተከብራ እንድትሻገር ካላደረግን የትውልድ ቅብብሎሽ ሊዳከምብን ይችላል። አቅም የሌለው ሰው ያማል፣ የማረም አቅም የሌለው ይሳደባል፣ የመደገፍ አቅም የሌለው ሰው ይጠልፋል። በመጨረሻም ሁሉም አብሮ ይወድቃል እንደሚሉት ምሁራን። አብሮ ላለመውደቅ ከመጠላለፍና ከመተማማት ይልቅ መተባበር በመካከላችን እንዲኖር ሁላችሁም በጸሎትና በሐሳብ እንድታግዙን አበትዕግሥት በሆኑት ቅዱስ አባታችን ፊት አደራ እንላለን። በመቀጠል ብፁዕ አቡነ አብርሃም ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውደዩ ሚዲያ ተከታታዮች እንግዲህ ዛሬ እየላቸው የመጣሁት መረጃ ብፁዕ ወቅዱስ አቡነ ማትያስ ብፁዕ አቡነ አብርሃምን ሸልመዋል። ብፁዕ አቡነ ሳይሮስ እና ብፁዕ አቡነ ዲዮስቆሮስ ደግሞ በጠቅላይ ቤተ ክህነት አቀባበል ተደርጎላቸዋል። በዚህ የአቀባበል ፕሮግራም ላይ ሁለቱም ብፁዓን አባቶች መልእክት አስተላልፈዋል። በተለይ ቅዱስ ፓትሪያርኩ ደግሞ ጠበቅ ያለ የስራ መመሪያም ሁሉ ሰጥተዋል። እነዚህን ነገሮች የሽልማቱን ሁኔቶች አብረን በጋራ እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ እያልኩኝ ይህ ቪዲዮ ለብዙዎች ይደርስ ዘንድ ሼር እና ላይክ ማድረጋችሁ እንዳትረሱ። በኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ስጡ። እስቲ የብፁዕ አቡነ ሳዊሮስ ንግግር እናስቀድምና አንዳንድ ሀሳቦችን ሰጥተን ወደ ሌሎቹ እናልፋለን። ኙት ምእመናን ልጆቻችን ከቤተክርስቲያናቸው ጋር ያላቸውን መዳከም በተለያዩ ምክንያቶች እኛ የበለጠ ባለመስራታችን ከቤተ ክርስቲያኒቷ የሚሩቁ እንዳይኖሩ ፈተናዎችን ለመሻገር ተግተን ልንሰራ ይጠበቅብናል። ይጠበቅብናል። ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ የጉባኤ አባላት፣ ተሳታፊዎች ቤተ ክርስቲያን አሁን ያለችበት ዘመን 20ኛው ክፍለ ዘመን ላይ በመሆኑ እንደከዚህ ቀደሙ በዘልማድ ብቻ ልንጓዝ ስለማይቻል በቤተ ክርስቲያኑ ውስጥ እና ከቤተ ክርስቲያኑ ውጪ ያለውን በመቃኘት እቅድ በማውጣት መንፈሳዊ አስተዳዳራዊና ማህበራዊ ክፍተቶችን በመለየት ተጨባጭ የመፍትሄ እቅዶችን በማውጣት በጥናት ላይ የተመሰረተ ውሳኔ ልትሰጥ ይገባታል። ቤተ ክርስቲያን በዚህ ዘመን በውስጥ ብቻ ሆነን ከምንሰራው በበለጠ ከውጪ ካሉትም ከተለያዩ አካላት ጋር ከመንግስትም ጭምር በአስተዋይነትና በጥበብ በመቅረብ ቤተ ክርስቲያኒቷ ተከብራ እንድትሻገር ካላደረግን የትውልድ ቅብብሎሽ ሊዳከምብን ይችላል። ስለሆነም ቤተ ክርስቲያን ከመንፈሳዊ አገልግሎቷ ጎን ለጎን አገልግሎት ለምትሰጣቸው ሕዝብ በመራራት ልትደርስላቸው ስለሚገባት የቤተ ክርስቲያንዋ የውስጥ ሰላም በማጠናከር በሀገሪቱ ውስጥ ያሉ ዜጎቿ ወደ ሰላም መንገድ እንዲመጡ መነጋገር እንዲችሉ የቤተ ክርስቲያን ድርሻዋ ከፍተኛ በመሆኑ እና ሊሰራ ስለሚገባ ሊሰራ ስለሚገባ ትልቅ ትኩረት ሊሰጠው ይገባል። በመጨረሻም እግዚአብሔር ቢፈቅድ ባሉን ቀጣይ ሐዋርያዊ የአገልግሎት ዘመናት በውስጥም ሆነ በውጭ ዓለማት የምትገኙ ሁሉ ለቤተ ክርስቲያን እድገት የሁላችን ድርሻ ትልቅ በመሆኑ ከፊት ለፊታችን ያለውን የቤተ ክርስቲያን አንድነት ላይ ምላሽ ለመስጠት ሁላችሁም በተወከላችሁበት በተሰጣችሁ ኃላፊነት ተክታችሁ እንድትሰሩ በአባታዊ ፍቅር አደራ እንላለን። ሰው በተሰጠው ኃላፊነት ላይ በትጋት በታማኝነት፣ በቅንነት መስራት የቤተ ክርስቲያኒቷን ህልውና ከፍ ስለሚያደርግ በሥራ ቦታም ሆነ በግል ሕይወታችሁ ሰላምና መግባባትን ጠብቃችሁ እንድትሰሩ፣ ግጭቶችና አለመግባባትን በሰላማዊ መንገድ መፍታት ወሳኝና ቤተ ክርስቲያንም ከዚህ አትራፊ በመሆኗ መሆኗን ማሳሰብ እወዳለሁ። እግዚአብሔር ለልብ ቅኖች ቅርብ እንደመሆኑ መጠን ልባችንን ቅን በማድረግ ህዝባችንን እና ቤተ ክርስቲያንን ለማገልገል በቅዱስ ሲኖዶስ የተጣለብንን አደራ መወጣት እንድንችል በቅዱስ አባታችን መመሪያ በየጊዜው በመቀበል የምንሰራው ሲሆን ጸሎታቸውም ይርዳን እያል ቤተ ክርስቲያን ውስጥ ከአንድ ማዕድ እየተቋደስ በሐሳብ ልዩነት ውስጥ የሚገኙትን በማቅረብ በሀገሪቷ ውስጥ በየቦታው በፖለቲካ ምክንያት የሚታዩትን አለመግባባት ተቀርፎ ተቀርፎ ሰላም እንዲመጣ ድርሻችንን በመወጣት ህዝቡ ሰላማዊ አየር እንዲተነፍስ እንድናደርግ አምላከ ቅዱሳን እንዲረዳን በመጸለይ በሰላም በኢኮኖሚያዊ እና ማህበራዊ የልማት ስራዎች ከመንግስት ጋርም ሆነ ከሌሎች ባለድርሻ አካላት ጋር የቤተ ክርስቲያናችንን ዋና ተልእኮና መብት በማስጠበቅ አብረን ለመስራት ዝግጁ መሆናችንን እንገልጥላችኋለን። እንግዲህ እንደተከታተላችሁት ነው ብፁ አቡነ ሳዊሮስ በብፁ አቡነ አብርሃም ቦታ ቤተ ክርስቲያኒቷን በጠቅላይ ስራ አስኪያጅነት ለሶስት ዓመት ሊመሯት በቅዱስ ሲኖዶስ እንደተሾሙ የምናስታውስ ነው። እንግዲህ ዛሬ ማለትም ግንቦት 25 2017 ዓ ም በመንበረ ፓትሪያርክ ጠቅላይ ቤተ ክህነት በፅራ ተዋህዶ አዳራሽ ነው አቀባበሉ የተደረገው። በአቀባበሉ መርሐ ግብር ላይ ደግሞ በርካታ እንግዶች ተገኝተዋል። ብፁዓን አቦ ሊቃነ ጳጳሳት ቅዱስ ፓትርያርኩን ጨምሮ ተገኝተዋል። ጠቅላይ ቤተ ክህነት ሰራተኞች በሙሉ፣ የአዲስ አበባ ሀገረ ስብከት ሰራተኞች፣ የምስካየ ኅዙናን መድኃኔ ዓለም ገዳም መነኮሳት፣ የተምሮ ማስተማር የሰንበት ትምህርት ቤቶች ህብረት እንዲሁም ደግሞ ከሸገር ሲቲ የመጡ ተወካዮች ሁሉ በቦታው ላይ ተገኝተው አቀባበል ተደርጓል። በጸሎት የተጀመረ ሲሆን አቀባበሉ ከዛ ወደ ንግግር መራግብር ነው የተካሄደው። እንግዲህ ብፁዕ አቡነ ሳዊሮስ በንግግራቸው እንዳደመጣችሁ ቅዱስ ሲኖዶስ የሰጠንን አደራ ለመወጣት በምናደርገው ጥረት ላይ የአባቶቻችን ጸሎት እጅግ ስለሚያስፈልገን ጸሎት አድርጉልን የሚል ሀሳብ አቅርበዋል። የቅድስት ቤተክርስቲያንን አገልግሎት ደግሞ በመንፈሳዊ መሰረት ላይ የተመሰረተ ሊሆን ስለሚገባ በዛ መልኩ እንመራለን አገልግሎታችን የተሳካ እንዲሆን መልካም ስራ እንድንሰራ በእቅድ ላይ ተመስርተን የቤተክርስቲያኒቷን አስተዳደር ችግር ለመፍታት ተቃዋማዊ ህልውናን ለማጠናከር በቁርጠኝነት ልንሰራ ይገባል የሚሉና ሌሎች መልእክቶችን ብፁ አቡነ ሳይሮስ አስተላልፏል፣ ማለት ነው። እንግዲህ ብፁ አቡነ ሳይሮስ በሁላችን ዘንድ እንደሚታወቁት በጥር 14 በወሊሶ ሀገረ ስብከት ብፁዓን አባቶችን ሾሜ ያለው ብለው በርካታ ቤተክርስቲያኒቷ ላይ ፈተና እንደመጣ በተለይ በሶስት ብፁዓን አባቶች የምናውቀው ነው። ያ እንግዲህ በቅዱስ ሲኖዶስ በቆኖናዊ ተፈቶ ከዛ በኋላ እድቅ ወርዶ አሁን ደግሞ የጠቅላይ የቤተ ክህነት ስራ አስኪያጅ ሆኗል። እንግዲህ በርካቶች የየራሳቸውን ሀሳብ እየሰጡ ብፁነታቸውን ግማሽ ሚደግፋለ ብፁነታቸውን ደግሞ የሚተቻለ ከዛ ከነበረው አንጻር እኔ ግን እንደምለው እንኳን ለብፁዕ አቡነ ሳይሮስ ይህ ቦታ ተሰጠ የሚል ሀሳብ አለ። ምክንያቱም ትላንትና መስራት አልቻልንም ተገፍተን ነበር፣ ይህን ሁሉ ያደረግነው ቦታ ስላላገኘን የሚሉ ነበርና ዛሬ እስቲ ቦታውን አግኝተዋል እና ምንድን ነው የሚሆኑት? ቤተክርስቲያኒቷንስ እንዴት ነው የሚያሻግሩት? ምን አይነት ስራ ሊሰሩ ፈልገው ነው ቦታውንስ የፈለጉት? እውነት ለቤተክርስቲያን ሊጠቅም ነው? ቤተክርስቲያንን የሚጠቅም ነገር ነው? ቤተክርስቲያንን የሚያሻግር ነገር ነው ወይ የሚሰሩት የሚለውን ብናያቸው መልካም ነው ብዬ አስባለሁ። አሁን ከዚህ በኋላ ቅዱስ ሲኖዶስ ጸጥቷቸዋል። ተቃወምን አልተቃወምን ምናመጣቸው ለውጦች አሉ ብዬ አላስብም። ነገር ግን የሚሰሯቸው ስራዎች በጎ ስራዎች ካልሆኑ ያንን ስራ እየተችን ያንን ስራ እየነቀፍን ዕጹነታቸውን ማብቃት እንችላለን። ካልቻሉ መስራት ካልቻሉ ደግሞ በቦታውን ማስነሳት ይቻላል እና ስራቸውን ብናይ ከቻልን ስራቸውን መደገፍ ከስር ማገዝ፣ ጥሩ ስራ ለቤተ ክርስቲያን እንዲሰሩ ደግሞ ቀን በቀን ብንወተውት የተሻለ እምነት ነው ብዬ አስባለሁ እንጂ የተሰራው ስራ የነበረው ነገር እንደ ሰው ሰውኛ በጣም ከባድ ነው። ግን ቅዱስ ሲኖዶሳችን ደግሞ በመንፈስ ቅዱስ ነው የሚመራው ብለን እናምናለን ታመን እንደግሞ፣ አባቶቻችን የወሰዱትን ውሳኔ መቀበል ግዴታ አለብን ብዬ አስባለሁ። እሺ በብፁዕ አቡነ ጴጥሮስ ቦታ የተሾሙት ብፁዕ አቡነ ዲዮስቆሮስ ምን አሉ የሚለው እንመለከትና፣ የብፁዕ አቡነ አብርሃም ሽልማት ምንድን ነው፣ የተሸለሙት ምንድን ነው የተደረገው የሚለውን ቀጥለን እናያለን። አቅም የሌለው ሰው ያማል፣ የማረም አቅም የሌለው ይሳደባል፣ የመደገፍ አቅም የሌለው ሰው ይጠልፋል፣ በመጨረሻም ሁሉም አብሮ ይወድቃል እንደሚሉት ምሁራን አብሮ ላለመውደግ ከመጠላለፍና ከመተማማት ይልቅ መተባበር በመካከላችን እንዲኖር ሁላችሁም በጸሎትና በሐሳብ እንድታግዙን አበ ትዕግሥት በሆኑት ቅዱስ አባታችን ፊት አደራ እንላለን። ያለ ትብብር ምንም ነገር ማድረግ አይቻልምና የቤቱ ጥንታዊ መልክ አንዱ የአንዱ ምልአት መሆኑን ተረድተን ከወራጁ ከፍ ያለ ማድጋ አይሞላም ዝቅ ያለ ማሰሮ ግን ይሞላል፣ እንደሚባለው በጎውን ምክር ለመምከር ራሳችን ዝቅ በማድረግ ከቅዱስ አባታችንና ከቅዱስ ሲኖዶስ የሚሰጠው መመሪያ እየተቀበልን በሞቱ የዳነውን በደሙ የከበረውን ሕዝበ ክርስቲያን መጠበቅና በአግባቡ ማገልገል ይኖርብናል። የመንፈስ ቅዱስ ልጅነትን ከማግኘት ጀምሮ ከንዑሳን ማዕርጋት እስከ አበይተ ማዕርጋት የደረስነው አባቶች እና በውስጥም በውጭም ያላችሁ የመንፈስ ቅዱስ ልጆቻችን ራስን ለቤተ ክርስቲያን ቀኖና በማስገዛት ከሐዋርያዊ መንበር የሚወሰነውን ውሳኔ የሚሰጠውን መመሪያ አክብሮ መቀበል ኦርቶዶክሳዊ ስርዓት እንጂ ባርነት አይደለምና እርስ በርሳችን መነቃቀፉን ትተን ሰላማችን በማጽናት አንድ እንሁን። የቤቱ መልክ ሰላም፣ ፍቅርና አንድነት ነውና ለክፉ ሳይሆን ለበጎ እንፈላለቅ። በመጨረሻም ባልተገባ ስዕለ ህሊና የሚያየን ዓለም በመካከላቸው እንደ ገነት በተተከለች የቤተ ክርስቲያን በተተከለች ቤተ ክርስቲያን እየኖሩ እፎ ሆኑ ለሙስና፣ እንዴት ለጥፋት ሆኑ እንዳይለን ክፉኛ ከሚጎዱ የእርስ በርስ ልዩነቶች የሚጠብቀን የጋራ የሆነ የትኩረት አቅጣጫ እንዲኖረንና ነባሩን የቤታችንን መልክ እግዚአብሔር በሰጠን በቤቱ ሕግ ማስቀጠል እንድንችል ለሁሉም ውልደ ቤተ ክርስቲያን ጥሪያችንን እናቀርባለን። እሺ እንደተከታተላችሁት ነው፣ ብፁዕ አቡነ ዲዮስቆሮስ እንግዲህ በብፁዕ አቡነ ጴጥሮስ ቦታ የተሾሙት ናቸው። እሳቸውም የተለያዩ ነጥቦችን አንስተዋል። በመልእክታቸው ካነሱት ነጥቦች መካከል የቤተ ክርስቲያንን ክብር ወደነበረበት ደረጃ መመለስ አለብን፣ የቤተ ክርስቲያን መልኳ የቤቱ መልክ ፍቅር፣ ሰላም፣ ደግነት እና ርህራሄ ነው፣ ይህንን ቤታችን በክብር ልንጠብቀው ይገባል ብለዋል። የቀደሙ አባቶቻችን ባስቀመጡልን የቤተ ክርስቲያን መልክና ውበት በጠበቀ ሁኔታ ህግና ስርዓቷን አክብረን የቀደመ ልልነዋል ክብሯን አስጠብቀን ልንሰራ ይገባል ብለዋል። እኔና ወንድሜ ብፁዕ አቡነ ሳዊሮስ ከየት ተነስተን ወዴት መሄድ እንዳለብን ጠንቅቀን ስለምናውቅ ስራችንን በመከባበር በማከናወን ለውጤት እንደምናበቃ እምነታችን የጸና ነው በማለት ብፁዕ አቡነ ዲዮስቆሮስን መልእክታቸውን አስተላልፈዋል። እንግዲህ በተናገሩት መሰረት እንዲሰሩ አምላከ ቅዱሳን ይርዳቸው። እሺ፣ የብፁዕ አቡነ አብርሃምን ሽልማት ተመልክተን እንመለስ። ለሽልማት አብቅተናል። በመቀጠል የሚመጡ ብፁዓን አባቶችም የራሳቸው ማስታወሻ አላቸው። ስለዚህ በቅደም ተከተል ለማቅረብ ክቡር ንቡረእድ ኤልያስ አብርሃ በማስተባበር ብፁዕ አቡነ ኤልያስ የስዊድን ሀገረ ስብከት ሊቀጳጳስ በሳቸው በሁለቱም ኤልያሶች ወደ ቅዱስ አባታችን እና መቅረብ ላለበት ደረጃ እንድታቀርቡልን በታላቅ ትህትና እጠይቃለሁኝ። እንግዲህ ሽልማት አቅራቢዎች ክቡር ንቡር ዕድም መምህር ዳንኤልም ሁላችሁም ወደዚህ እንድትቀርቡልን አሳስባለሁኝ። ሞራል ስጡ። ይከፈት ይከፈት፣ ተሸፋፉ ነው ሄደለ ይከፈት። ሁላችሁ ተነስታችሁ ታጨበጨውላችሁ፣ እናጨበጭባለን። አመሰግናለሁ፣ ተነስቶላችሁ ስለ ቅዱስ አባታችን ብዙ ማናገር ይቻላል፣ ግን ራሱ ምግባሩ ስለሚያስተምር አንናገርም። ለህዝብ ይታይ ሙሉ የ ፓትርያርክና የክብር ልብስ የሚቀድሱበት እኛንም የሚባርኩበት ዓለምን የሚባርኩበት ሙሉ ልብስ ስታንዳርዱ የጠበቀ ነው። በመቀጠል ብፁዕ አቡነ አብርሃም ይኸውም የአንዱ የአንድ ሊቀ ጳጳስ የሚባርክልን የሚባርከንን የሚቀድሰንን ልብሰ ተክህኖ ሙሉ ልብስ ከነ ሙሉ ክብሩ ነው። በመቀጠል ብፁዕ አባታችን አቡነ ጴጥሮስ በመቀጠል ብፁዕ አባታችን አቡነ ጴጥሮስ ካሉ፣ ከሌሉ ግን ተወካይ ቢቀርብ ኑረድ ይወከሉ ኑረድ ይወከሉ፣ ወይም ርዕሰ ደብር ይወከሉ። መላ አልሆነ አይሄድም። አ እሺ። አሁን ኤልያስ ራሳቸው ይወከሉ ተብሏል። እሺ። ከዚህ በመቀጠል ነባሮችን መጀመሪያ ብለን ነው ለአንድ ዓመት ያክል ቅዱስ ሲኖዶስ በሰጣቸው ኃላፊነት ሲያገለግሉን በምክትል ሆኖ የቆዩ ክቡር ወንድማችንና አባታችን መላከ ብርሃናት ተክለያሪ ዘጎርጎሬዎስ ከዚህ በመቀጠል ደግሞ እንግዲህ አለቆቻችን ደግሞ ማስታወሻ ስለሚያስፈልጋቸው ለነሱ ደግሞ ብፁዕ አባታችን ለብፁዕ አባታችን አቡነ ሳሪዮስ እና ለብፁዕ አባታችን አቡነ ዲያስቆሮስን የሚቀርብ ማስታወሻ አለ። እሱም በደረጃው ይቀርብልን። በእኛ በኩል እጅግ እናመሰግናለን። ሰራተኛውን በታሪክ ታይቶ የማይታወቅ በአንድነት ተሰብስቦ እንሸልም ብሎ የተነሳበት ስለሆነ ለእኛ አዲስ ታሪክ ነው። በአዲስ ታሪክ ይሄ እንዲቀጥል፣ አቀባበሉም ክብሩም በዚህ ደረጃ ቤተክርስቲያን ከፍ የሚያደርግ አሰራር ስለሰራችሁ ስለተባበራችሁን እጅግ እናመሰግናለን። ይበል የሚያሰኝ ነው። በዚህ ይቀጥል። ወስብሐት ለእግዚአብሔር። እንደተከታተላችሁት ነው ብፁዕ አቡነ አብርሃም ሶስት ዓመት ጠቅላይ ስራ አስኪያጅ ሆነው በርካታ ስራዎች ሰርተዋል። ሰራተኞቹ እንግዲህ በአንድ ላይ መዋጮ በማድረግ መሸለም አለባቸው በማለት በአንድነት በህብረት ቆሞ ብፁዕነታቸውን ሸልመዋል። ብፁዕነታቸውን ብቻ ሳይሆን ቅዱስ ፓትሪያርኩንም ብፁዕ ወቅዱስ አቡነ ማትያስ በረከታቸው የደረሰን እና ለእሳቸውም ለፕትርክና የሚመጥን የመቀደሻ ልብስ ብራክ የሚያደርጉበት አገልግሎት የሚሰጡበት ልብስ ልብሰ ተክህኖ ሸልሟቸዋል። ለቅዱስ ፓትሪያርኩ ለብፁዕ አቡነ አብርሃምም እንደዚሁ ለብፁዕ አቡነ ጴጥሮስም እንደዚሁ ሽልማት ተደርጓል። ለሌሎች አባቶችም ተደርጓል። እንግዲህ ሶስት ዓመት ደግሞ ቤተክርስቲያኒቷን ለሚያስተዳድሩ አለቆቻችንም ብለው የማስታወሻ ሽልማት ሰጥተዋል ማለት ነው። ሰራተኞቹ ደስ ይላል በእውነት ለብፁ አቡነ አብርሃም ለብፁ አቡነ ጴጥሮስ ለቅዱስ አባታችን በእውነት ይገባል። እነዚህም ሁለቱም አባቶች ደግሞ ሰርተው ዘመናቸውን ጨርሰው እንዲሁ ለመሸለም እንዲያበቃቸው በያለንበት መጸለይ ነው። በመጨረሻ እጅግ የምንወዳቸው የምናከብራቸው ቅዱስ አባታችን ብፁ ወቅዱስ አቡነ ማትያስ ጠንከር ያሉ መልእክቶችን ስለ ሰላም ስለ ፍቅ ቤተክርስቲያን አሁን ያለችበት ሁኔታ ስለ ሀገራችን መልእክት አስተላልፏል እና እስቲ እንስማቸው። ቤተ እግዚአብሔር ቤተ እግዚአብሔር ነው። የእግዚአብሔር ቤት እንደ መሬታዊ ቤት ሳይሆን እንደ ሰማያዊ፣ እንደ ዓለማዊ ሳይሆን እንደ መንፈሳዊ ነው የምትመራው ቤተክርስቲያናችን እና የቤተክርስቲያናችን አገልግሎት በትክክለኛው በእምነት በትልቅ በታላቅ እምነት እና አምልኮተ እግዚአብሔር በጸሎት ከመራናት ሁሉም ነገር የቀና ይሆናል። ሕገ እግዚአብሔርን ተመርኩዘን ትእዛዝ እግዚአብሔርን ተመርኩዘን ከተጓዝን ሁሉም ነገር ቀና ይሆናል። በመንገዱ ነው እየሄደ ያለው ማለት ነው። በእግዚአብሔር ህግ ከተመራ ዓለማዊ ነገር ከተደባለቀበት ግን አደጋ ነው። ዓለማዊና መንፈሳዊና አለማዊ የተለያዩ ናቸው። ጋሻና ን መስቀል እየቅሉ ይሰቃል ይባላል እና በእግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም የቤተ ክርስቲያን አመራር። በዚህም ሁላችንም በዚህ ከጸናን ሁሉም ነገር የተስተካከለ ይሆናል። ለመንፈሳዊ ብቻ ሳይሆን ለስጋውያንም ይጠቅማል። በመንገዱ ሲሄድ ቤተክርስቲያን በመንገዱ በተፈለቀደላት ጎዳና ስትሄድ ለዓለማውያንም ሁሉ ይጠቅማቸዋል። እና እንግዲህ በአሁኑ ጊዜ ሲያገለግሉ የነበሩት ብዙ የደከሙ አባቶች ያው ተግባራቸውን፣ ጊዜያቸውን ፈጽመው በሰላም እየተሰናበቱ ነው። አዲሶቹ የሚገቡት ደግሞ ይኸው ከዛሬ ጀምሮ ሊጀምሩ ነው፣ ስራቸውን ሊጀምሩ ነው። እና የሁላችንም እገዛ ያስፈልጋቸዋል ድጋፍ ያስፈልጋቸዋል፣ ጸሎት ያስፈልጋቸዋል። መቸም ያለው ሁኔታ ድብልቅልቅ ያለ ነገር ስለሆነ ያ ነገር እዛ ነገር ውስጥ መግባት መችም ከባድ ነው፣ በጣም ከባድ ነው። ነገሩ ተደባላልቀዋል። ስለዚህ ሁላችንም እንደ አንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነን እነሱን ለመርዳት ለመደገፍ በጸሎት ይሁን በተግባር ወገኖቻችንን ይህን ስራቸውን በሰላም እንዲያካሄዱ በሀቅ፣ በእውነት፣ በንጽህና፣ በቅድስና፣ በቅንነት እንዲያካሄዱ የሁላችንም ጸሎት ይጠይቃሉ። ቅድምም ጠይቀዋል። የሁላችንም ኃላፊነት ነው። ይሄ እንግዲህ ይችን ታላቅ ቤተ ክርስቲያን እኛ በእግዚአብሔራዊ መንገድ ሰርተን ካልጠበቅናት ማን ነው የሚጠብቃት? አሁን ሰላም እንደምታዩት ሰላም ሁሉ ነገር ችግር ውስጥ ገብተዋል። ሰላም ሰማይ ተሰቅለዋል። እና ቤተ ክርስቲያን የሰላም ቤት ከሆነች እኮ ሁሉም ሰላም የሆን ነበረ። ቤተ ክርስቲያን ጥርት ያለ እምነትና ድፍረት፣ ድፍረት ስል ለመልካም ነገር ለመልካም ነገር ለቤተክርስቲያን ጥበቃ ቆራጥነት ቢኖር ኖሮ ሁሉ አይመጣም። ነገር ነገር ግን እኛ ከተከፋፈልን እኛ ከተጠራጠርን እኛ ወዲያና ወዲህ ካልን ከቤተ ክርስቲያን ያልተገኘ ሰላም ከየት ነው የሚመጣው? ሌላ መምጫ የለውም። በእውነቱ ዓለምማ ዓለም ነው። ዓለማዊ ተግባርና ዓለማዊ ተግባር ነው። እና ሰላም ከቤተ ክርስቲያን መታየት አለበት፣ ከዛም ወደ ሕዝቡ መዝለቅ አለበት። ወደ ሕዝቡ ወደ ሕዝበ ክርስቲያኑ አዎ ሰላም ከቤተ ክርስቲያን መመስረት አለበት። የሰላም ቤት ቤተ ክርስቲያን ናት። እንግዲህ ሰላም የአድግ ለክሙ ሰላም እህወክሙ ያለው ክርስቶስ ስለዚህ ነው ሰላሙን ለደቀ መዛሙርት ነው። ይህን ያላቸው ለደቀ መዛሙርት ብቻ ሳይሆን ለሁላችንም ነው። ለክርስቲያን ሆነን ለተመደብን ሁሉ፣ ወይም ክርስትና ዓለም ላለን ሁሉ ነው። ይህንን የተሰጠውና ሰላሙን ትቶልናል። ሰላሙን አሳድሮብናል የነበረውን ችግር የድሮውን አሳልፎ ዓመተ ፍዳ ዓመተ ኩነኔን አሳልፎ ዓመተ ምሕረትን ሰብኮ አዘጋጅቶ ሰጥቶናል። እንግዲህ ጌታችን ወመድኃኒታችን ኢየሱስ ክርስቶስ። ስለዚህም የክርስቶሳዊ መንገድ መሄድ አለብን። በክርስቶሳዊ ፈለግ የክርስቶሳዊ ፈለግ መፈለግ አለብን መከተል አለብን። ስለዚህ ዓለሙ እንዲድን እንዲድን ዓለሙ እንዲድን ዓለሙ የሚድነው በቤተ ክርስቲያን ጸሎትና በቤተ ክርስቲያን ጥንካሬ ነው። ቤተ ክርስቲያን የራስዋን የሆነ ህልውና መኖር አለባት። ምክንያቱም የክርስቶስ ተላላኪና ወኪል እንጂ የሌላው አይደለችም ቤተ ክርስቲያን። ሌላውማ ሌሎች አሉበት። እኛ የተሰጠንነት መንፈሳዊውን ህይወት ለመዘርጋትና በመንፈሳዊ ህይወት ለመምራት ነውና መንፈሳዊ ህይወታችን የነፃ የጠራ እንዲሆን ልባችን የጠራ የነፃ መሆን አለበት። አጓጉል አንሂድ። አጓጉል ከሆነ በቃ ሁሉን ተነግረው ተበላሸ ማለት ነው። አእምሮአችን ይሰብሰብ። ወደ ቤተክርስቲያን፣ ወደ ሃይማኖት፣ ወደ እምነት፣ ወደ እግዚአብሔር መሰብሰብ አለበት አእምሮአችን። አለበለዚያ እንዴት ሆኖ ዓለም ይድናል? እና ያው እንግዲህ ሰላማችንን እንዲያወርድልን ጌታችን ኢየሱስ ክርስቶስ ሰላማችንን እንዲሰጠን በገባልን ቃል መሰረት ሰላሙን እንዲያወርድልን እኛ ሰላማዊ መሆን አለብን። ሰላሟም የምታድርበት ሕሊና ማዘጋጀት አለብን። አዎ፣ ዝንባሌ ያስፈልጋል፣ ዝንባሌ ያስፈልጋል። እንግዲህ ሰው ሲፈጠር ነፃ አድርጎ ነው የሰጠው። መልካሙንና ክፉንና መልካሙን ለይቶ እንዲያውቅ ነው የፈጠረው እግዚአብሔር። እና ስለዚህ ክፉን ትቶ ሰላምን መልካሙን መምረጥ ግዴታ ነው። አዎ ክፉን እና ከክፉን ከመልካሙ ነገር ለይተን የምናውቀው ከሆነ መልካምን ነገር መስራት አለብን። ምክንያቱም የሚጠቅመን እሱ ነው የሚጠቅመን የምሱ ነው። ክፉ ነገር አይጠቅመንም። ጥላቻ አይጠቅመንም። ጎሰኝነት አይጠቅመንም። ዘረኝነት አይጠቅመንም። እኛ መንፈሳዊያን ነን፣ የእግዚአብሔር ወኪሎች ነን። እግዚአብሔር የፈጠረን ከንጹህ ህሊና ጋር ነው የፈጠረን እግዚአብሔር። ወደዚህ ዓለም ስንመጣ ያው እንግዲህ መስቀልቅል እየወጣ ነው እንጂ ስንፈጠር ከክፋትና ከምቀኝነት ጋር አልተፈጠርንም። ንጹሐን ሆነ የተፈጠር ነው። ነገር ግን እኛ ይህን ነገር ካላስወገድን ደግሞ፣ ክፉን ነገር አስወግደን መልካምን ካልመረጥን ደግሞ የምንጎዳው እኛው ነን እና እኛ ጠባቂዎች ነን እንጂ ተጠባቂዎች መሆን የለብን። ጠባቂዎች ነን እኛ በሁለቱ ቤተክርስቲያንን የምንጠብቅ ሃይማኖትን፣ የምንጠብቅ እውነትን፣ የምንጠብቅ ሰላምን የምንጠብቅ ነን እንጂ ሌላው ነገር የሌላውን ሌላው ባለቤት አለበት። ስለዚህ ሰላማችንን እግዚአብሔር አምላካችን እንዲሰጠን ህሊላችንን እንሰብስብ። እያየነው እኮ ነው፣ እያየነው ነው በእውነቱ። ይሄ አሁን ዝብርቅርቅ አድርጎን ያለው ነገር እኮ የእኛ ጥንካሬ ስለስላጣ ነው፣ የተሃቡፍ ነው ለሰይጣን የሚባል እና ለሰይጣን ተመችተን መገኘት ያለብንም ለእግዚአብሔር እንጂ እና እግዚአብሔር አምላክ ወዲም በነዚህ አሁን የተሾሙ ወገኖቻችንን እግዚአብሔር ምክሩን ጥበቡን ትዕግስቱን ቻይነቱን ይስጥልን። እግዚአብሔር አምላክ እንግዲህ ብፁዕ ወቅዱስ አቡነ ማትያስ የእግዚአብሔር ቤት በእግዚአብሔር መንገድ መመራት እንደሚገባ መነሻ አድርገው በስፋት ተናግረዋል። ለአዲሶቹም ጸሎት ማድረግ ለነበሩትም ምስጋና አቅርበው በተለይ ስለ ሰላሙ ስለተለያየ ነገር ቅዱስ አባታችን በስፋት በስፋት በጣም በስፋት መልእክት አስተላልፈዋል። ብፁ ቅዱስ አባታችን በረከታቸው ይድረሰን። እግዚአብሔር ደግሞ በመንበረ ክብራቸው ለረዥም ወራት እንዲያቆይልን የእሱ የአምላካችን ቅዱስ ፈቃድ ይሁንልን። እንግዲህ ለሁሉም መልካም ስራ የሚሰሩበትን ትላንት ከነበሩበት ኃጢያት ትላንት ህዝቡን አስከፍተዋል እና እነ ብፁ አቡነ ሳይሮስ ዛሬ ደግሞ በዚህ በተሰጣቸው ድል ቤተክርስቲያንን እግዚአብሔርን ያስደስታሉ፣ ምዕመኑንም ያስደስታሉ ብለን እናስባለን። ይህንን የሚያደርጉበት መልካም ስራ የሚሰሩበት ዘመን እንዲሆናቸው በፍጹም ወንድማይ ፍቅር መኛለው። እንግዲህ የቅዱስ አባታችን በረከት ይድረሰን። እናንተም እስቲ በቅንነት ሀሳብ አስተያየታችሁን እንደምትሰጡ ተስፋ አደርጋለሁ። በሌሎች መረጃዎች እስክንገናኝ ቸረን ሰንብት።